በእግዚአብሔር ዓለም ላይ ያለ ግፋ መከበር አለ። የትኛው በእግዚአብሔር ዓለም ላይ ግፋ የማትወዱ ሰዎች ክብር አይመጣም። ደግሞ ራብ የማትወዱ ሰዎች አጠግብም። ማጣት ለግድ ነው ማገኘት ለግድ ነው ሁለቱ አብሮ ነው የሚሉ። በማጣት ከጀመርክ በማገኘት ትዘጋል። ያዕቆብ ላባ ጋር ነው አለው? ላባ ጋር የመጣበት ማን ፈልጎ ነው? ራይል ፈልጎ ነው። ራይል ፈልጎ ለላባ ሀያ ዓመት ምናምን አገለገለ። ያቆብ የፈለገው ሴቶ ነው። ሰየኮ ሰጥ ሶ ራይል ራሱ ለመሰጥ ያቆብ ራሱ ላባ እያገለገለ ነው። በድን ስሙ ዮሴፍ ወደ ንግሥና ግዞት የወረደ በግፋ ውስጥ ዮሴፍ ያየው ትንቢት እንዲፈጸም ያደረገ በግፋ ውስጥ ነው። ዮሴፍ ህልሙ አክቲቭ ያደረገው በምን ውስጥ ነው? በግፋ ውስጥ ነው። በግፋ ውስጥ ሁሉ ነገር ያለው ንጉስም ቆበዝ ወይ ሳሪ በላ ክትፎ በላ ተመልሶ ቻሌንጅ ማት ወዱ ክርስቲያን ቼንጅ ወደ እናንተ ያቆብ ቆ ገፉት ከቤቱ ወጣ ከቤቱ ወጣ ማለት ምንድነው? ያቆብ ለአንድና ለመጨረሻ አሮጌ ስም ከራሱ ላይ እንዲራገፍ ወደ እስራኤል የተቀየረበት። ያ ላባ ልጆች ባይለወጡ ያቆብ ከላባ ቤት አይወጣ። የያቆብ ማንነቱ ተቀየረው። ካልባረከኝ አለቅም ያለው መቼ ነው? ከዛ ከወጣ ከዛ ካወጣ በኋላ ፓስተር አይደለም ያገኘው እዝጋቤር ነው ያገኘው። ስትገፋ ነው ከእዝጋቤር ጋር እሱ የምትገናኘው። ዛሬ በጌታ በኢየሱስ ስም ትገፋለ፣ ትከበራለ። አሜን። ዘፍጥረት 31 ቁጥር አንድ ውጡ። ይኸው ስሙ ያዕቆብም የላባ ልጆች ያሉትም ሰማ ያዕቆብም ለአባታችን የሆነ ሁሉ ወሰደ፣ ይህ ሁሉ ክብር ከአባታችን ከፍት አገኘ ስሉ ሰማ። ያዕቆብም የላባ ፊት አየ፣ እነሆ ከእርሱ ጋር እንደ ድሮ አልሆንም። ላባ ዜና ሰምተዋል። ምንም ይባል ያዕቆብ ከአንተ የተሻለ በልጽጓዋለና ብለው ልጆች ናቸው የሚነገሩ። እግዚአብሔርም ያዕቆብም ወደ አባትም ወደ ምድር ወደ ዘመዶችም ይኑን ተመለስ። አሁን እግዚአብሔር እየመራ ነው። አንተ ጋራም ሆን አለው። ያዕቆብም ልኮ ራይንና ሊያ ወደ እርሱ በጎች ስፍራ በድምስሙ። ዛሬ ማለት ነው ትገፋል፣ ከዛ ትከበራል። ጨበጣ አድርጌና ትገፋለ ብሎት ከዛ ትከበራለ በመገፋት ውስጥ ክብር አለ ብሎት፣ በመገፋት ውስጥ ማገኘት አለ ብሎት፣ ችግር ውስጥ መፍትሔ አለ ብሎት፣ ራብ ውስጥ ጥጋብ አለ ብሎት፣ ለቅሶ ውስጥ ደስታ አለ ብሎት፣ እግዚአብሔር በዚህ ነው የሚሰራ ብሎት። በእግዚአብሔር ዓለም ላይ ያለ ግፋ መከበር የለም የትኛው። በእግዚአብሔር ዓለም ላይ ግፋ የማትወዱ ሰዎች ክብር አይመጣም። ደግሞ ረሃብ የማትወዱ ሰዎች አጠግብም ው ማጣት ለግድ ነው፣ ማገኘትም ለግድ ነው። ሁለቱ አብሮ ነው የምሄዱ። በማጣት ከጀመርክ በማገኘት ትዘጋል። ነገር ግን በማጣት ጀምረህ ከሆነ ብሎት ስዘጋ ሲዘጋ ግን በማገኘት ነው ብሎት በማገኘት የጀመራችሁ ሰዎች ፋይናሉ ማጣት ነው መቼ እዚህ ላለው ነው የሚነገረው። ላባና ያዕቆብ ማለት ያዕቆብ ላባ ጋ ነው አለው ላባ ጋ የመጣበት ማን ፈልጎ ነው? ራሔል ፈልጎ ነው ራሔል ፈልጎ ለላባ ሀያ ዓመት ምናምን አገለገለ ያዕቆብ የፈለገው ሴት ነው። ስለዚህ ለእሷ አገባታለሁ ብሎ ሰውየው ልክ ያዕቆብ አስራ አምስት ዓመት ያገለገል በቃ እኔ ራሔልን ሰጣለሁ ብሎ ነበር መጀመሪያ። ከዛም በኋላ ምን አደረገው? ሊያ ሰጠው። ኤረ ሊያ አይደለም የፈለገ ያገለገልኩትን ራሔልን ነው ብሎ በስንት ክርክር እንደገና ሰጣለሁ ራሔል አለ ተመለሰች። አሁን ዲያ ስትመለስ ደግሞ ምንድን ነው የሆነ ፋይናል ላይ ያገለግላል፣ ራይል አይሰጥም። ስጥኝ ያገለግላል፣ አይሰጥም፣ ያገለግላል። ከዛ ደግሞ እግዚአብሔር ምን አለው በቃ አሁን ይሄ ሰውየው የእሱ ጠማምነቱ ሰብረዋለሁ እና እዚ ባለ አበልጽገዋለሁ አለ። እዚ ባለ እያገለገልክ ደረጃው አስጨምረዋለሁ አለ። ስለዚህ ሰው የሆነ የተጨመረ ነገር ከሌለ የሚጨምር አይመጣም። ሰውዬው እኮ ራይሊ ራሱን ለመሰጥ ያቆብ ራሱ ላባ እያገለገይ ነው። ስለዚህ አሁን ሰውየው ንጉስ ነው። እንዴት ነው ልጅቱ አሳለፈው ምስጠው እና ጭርጣሪ ውስጥ ሲገባ ምንድን የሆነው በቃ እዙ ያለው ምን ያደርጋሉ አለና ያይቆብ ማባረክ ሲጀመር የላባ ልጆች አዩና ተባሳጩላል። ምክንያቱ የአባትን ንብረት 9ጠ0ርት ያቆብ ጋ ነው ያለው። ያይቆብ ነው እየተጠቀመበት ብሎ ልጆቹ ያቆብ ለተነሱ ያይቆብም ደግሞ እንደ ድሮ የላባ ፊት ሲያይ የላባ ፊት ጠቁሮ አይላል። ልክ ላባ ፊት እይን ተጠቆረ ሲያገኝ ያዕቆብ ሸሻ አለዋል። ወዴት ነው? ወደ አባቱ ቤት ወደ ይስሐቅ ወደ ዘር ማንዘራቸው አገር ይመለሳለዋል። ከዛም በኋላ እዚህ ጋር ምን አለው? ሂድ ወደ አባት ቤት፣ ከዛን እኔ አበዘው አለዋል። ይሄ ማለት ላይን ኦፍ ፖይንት ይባላል። እዚህ ጋ መስመሩ ወደ ማነ እየላከ ነው? ወደ ያዕቆብ እየላከ ነው። መስመር ያጣችሁ ሰዎች ዛሬ መስመር ታገኛል። በምን ውስጥ? በግፋ ውስጥ ማስመር ራሱ የምናገኘው ምን ውስጥ ነው? ግፋ ውስጥ ነው። ግፋ ከሌለ እኮ ማስመር አናገኝም። በደም ስሙ ዮሴፍ ወደ ንግሥና ግዞት የወረደ በግፋ ውስጥ ነው። ዮሴፍ ያየው ትንቢት እንዲፈጸም ያደረገ በግፋ ውስጥ ነው። ዮሴፍ ህልሙ አክቲቭ ያደረገው በምን ውስጥ ነው? በግፋ ውስጥ ነው። ሁሉ ነገር ያለው ግፋ፣ ማትወዱ ሰዎች ናቸው። እኔ የሚገርመኝ ሆ፣ ግፋ አትወዱም። ማጥፎ ምን ችግር አለ? ንጉሥም እኮ በዘወ ሳሪ በላ ክትፎ በላ ተመልሶ ጨበጥ አድርግና ንጉሱ ምሉ እዚ ሳሪ በላ ተመልሶ ክትፎ በላ። የትኛው ነገሮች በግፋ ውስጥ ነው ለውጥ ያለው። ቻሌንጅ የማትወዱ ክርስቲያን ቼንጅ ወደ እናንተ አይመጣም። አንዳንድ ሰዎች አላቸው ከእክልቲ ጋር አይነ ከተገኘ በኋላ በአገልግሎት የዘላለም ይመታል የምትሉ ሰዎች አላቸው። ሰሆነ የቀባ እንዴ? ሰዋት ለሚ የቀባ እንዴ? አገልግሎታችሁ ከሰዎች አውጡ። የእናንተ አገልግሎት ከሰዎች ካልወጣ የእናንተ ቅባት አይጸና። ምክንያቱ ግፋ ቆንጆ ነው። መገፋት ማለት በእግዚአብሔር ዘንድ እግዚአብሔር አንተ ጋር እንዳለ ማረጋገጫ ነው። ማጣት ቆንጆ ነው ስለምታገኝ። ዛሬ በጌታ በኢየሱስ ስም የተከፈተ በር እግዚአብሔር ሰጣችሁ። ግፋ ውደዱ። ሰዎች ሲገፋችሁ ደስ በሉ። እኔ ማምነው ሁሉ ነገር ሰው ቢገፋ እግዚአብሔር ከእናንተ ጋር ካለ ግን የገፋ ሰውዬ ጋር እንደሚስማማ ማመን አለብን። ያዕቆብ እኮ ገፉት፣ ከቤቱ ወጣ። ከቤቱ ወጣ ማለት ምንድን ነው? ያዕቆብ ለአንድና ለመጨረሻ አሮጌ ስም ከራሱ ላይ እንዲራገፍ ወደ እስራኤል የተቀየረበት ያ። ላባ ልጆች ባይለወጡ ያዕቆብ ከላባ ቤት አይወጣም። የያዕቆብ ማንነቱ ተቀየረው። ካልባረከኝ አለቅም ያለው መቼ ነው? ከዛ ከወጣ በኋላ፣ ከዛ ከወጣ በኋላ። ፓስተር አይደለም ያገኘው፣ እዝጋቤን ነው ያገኘው እስከ ነገ አድርጌና ከግፋ በኋላ የምታገኘው እግዚአብሔር ነው። ስትገፋ ነው ከእግዚአብሔር ጋር እራሱ የምትገናኝ። ያዕቆብ ከላባ ቤት ካወጣ በኋላ ነው ካልባረከኝ አለቅም ብሎ ከነገረ በኋላ ማን ነው አንተ ስም ስሚ ማን እንደምታውቅ ያዕቆብ ይነኛል። ከዚህም በኋላ ስሚ እስራኤል ነው ስሙም የተቀየረ ከግፋ በኋላ ነው። ግፋ ማውደድ አለባቸው ማንኛው ክርስቲያን ማንም ሰው ነጋዴ ይሁን መንግስት ሰራተኛ ይሁን የመንግስት ባለስልጣን ይሁን አገልጋይ ይሁን የትኛው ሰው ግፋ ቆንጆ ነው። ማጣትም ቆንጆ ነው። ማጣት ማለት ማጣት ሳታገኝ ማገኘት አታገኝ። በዚህ ወይ ስለ ማጣት ማቅ ሰው ገንዘብ ቢያገኝ በትኖ ይጨርሳል። ስታጣ ነው ገንዘብ መኔጅ የምታቆ ገንዘቡ ካጣ በኋላ ሲመጣ ነው መኔጅ የምታቆ ኢኮኖሚ መኔጅ የምታቆ ገንዘብ አተ ካገኘ ነው እንጂ ዝም ብሎ ብታገኝ እኮ ሰባት ሚሊዮን ብትበተን አንድ ሚሊዮን ብትበተን ምንም አይመስል ምላንተ አቴ ግን ብታገኝ ልክ አስር ሚሊዮን ሚሊዮን ቢመጣ ዛሬ ሚሊዮን እንደሚታደረግ ታውቃለህ። አስር ሚሊዮኑ አምስት ሚሊዮን ማስጨምራ እንዴት እንደሚታደረግም ታውቃለህ። ገንዘቡ አቴ ስለመጣ ገንዘብ ባታጣ ስለገንዘብ ማናጅመንት አታገኝ። ኢየሱስ ጌታ ነው። አገልግሎት የሚያስፈልገው ምንድን ነው? ማናጅመንት ነው፣ ማናጅመንት ነው። ሴይጣን ማን ይመታለ ብላችሁ ከጠየቃችሁ ዋናው ይረኛው እረኛው ከመታ መንጋዎች ይበተናሉ። ዱሲ አሁን ሴጣን ሊመታ ከፈለገ ማን ነው? የቤተክርስቲያቱ ነብዩ ነው የሚመታ። ነብዩ ከመታ ከስር ያለው ሙሉ ህዝብ ይበተናል። ስለዚህ ነቢያት አገልግሎት የሚታገለገሉ ጦርነት አላችሁ። ጦርነት ለማሸነፍ መታጠቅ አለባችሁ። አመን ነው ወይ? ሁሌ የጦር ግንባር ላይ ነው እኛ አለን። ጦርነት ሁሌ አለ። እስኪ አንዴ አመን ብል ጦርነቱ ለመቀልበስ ሁሌ መታጠቃለን። እስኪ አንድ አንበንብል ለዚህ እረኛው ምታ መንጋ ይበትናል። ምን ማለት ነው? መንጋ የሚበትነው በዚ ወይ የአንተ ቤት መጀመሪያ የሚፈርሰው ኢኮኖሚ ሲመታ ነው። የአንተ ኢኮኖሚ ሲመታ ልጆች ትምህርት ቤት መከፈል ታጣለህ፣ ኪራይ ቤት መከፈል ታጣለህ። ኑሮ ይጨል የሚባል ስደት ውስጥ ትገባለህ፣ በመርከብ ትሄዳለህ። ካሳለፍክ አለፍክ፣ ካላለፍክ ደግሞ ትሞታለህ መርከብ ላይ ልጆች ሜዳ ላይ ሚስት ሜዳ ላይ በተተዳለ። ምክንያቱ ኢኮኖሚ ነው። ሰይጣን የሚመጣ ሰይጣን ማን አንተ እኮ አይመጣም። ኢኮኖሚ ይመጣዋል። ለዛ እኮ ነው እረኛው ምታ መንጋው ይበትናል የሚባለው። መንጋ የሚበትነው እረኛ ሲመጣ። አሜን ወይ? ለምንድውነው ጠቅላይ ሚኒስትር ላይ ብዙ ጊዜ አሁን በዛ ጠቅላይ ሚኒስትር መጀመሪያ ጊዜ ኢትዮጵያ ውስጥ ሲሾም በመስቀል አደባባይ ላይ ሲሰበሰብ ፈንጂ ለምን ተወረወረበት? በዛ ፈንጂ ግን የሞተ ስንት ሰው ነው? በዛ ቀን ጠቅላይ ሚኒስትር ሞቶ ቢሆንስ? በዛ ሲስተም ስልጣን የሚይዙ ብዙ ሰዎች አሉ። በዛ ሲስተም ኢትዮጵያ ትነዳለች። ይሰማችሁን ለምን ተወረወረ እሱ ላይ ቦምብ? ለምን እሱ ነው? ያ እረኛው ለምን ተወረወረ ቦምብ እሱ ላይ ሁሉ ሚሊዮን ህዝብ ወጥቶ ያለ እኮ ለምን አንቺ አልተወረወረም? ለምን ተወረወረ ላይ? ኦልሬዲ የኢትዮጵያ ጠቅላይ ሚኒስትር ነው። ያ ሁሉ ህዝብ ማቅ እንዲለብሱ ነው፣ ሀዘን ውስጥ እንዲገቡ ነው። ያ ሁሉ ህዝብ ሀዘን ውስጥ የሚገባ መቼ ነው? መስቀል አደባባይ ወጣ ሰዎች ሙሉ ጥቁር የሚለብሱ መቼ ነው? ጠቅላይ ሚኒስትር ቢሞት፣ ሁሉ ህዝብ ጥቁር ይለብሳል። በቃ ስለዚህ ሴጠን ምንድን ነው የማውቀው፣ እረኛ ነው የሚገለው። ከዛ በጎቹ እረኛ ያጡ። በግል ማድረግ ሴጣን እንዴት እንደሚመታ ማወቅ አለብኝ። ሁሌ ግፋ ነው ቆንጆ ነገር ግፋ ውደዱ። ቢዝነሳቸው ለግፋ ከመጣ ቢዝነስ ያድጋል። ትምህርት ለግፋ ከመጣ ታሸንፋለ። ስልጣን ለግፋ ከመጣ ወንበር ታገኛለ። ግፋ ውስጥ ነው ማፍተ ያለው። ዛሬ በጌታ በኢየሱስም ትገፋለ፣ ትከብራለ፣ ትገፋለ፣ ትከብራለ፣ ትገፋለ፣ ትከብራለ፣ ትገፋለ። ያ ስለዚህ ግፋ ቆንጆ ነው። ጨበጥ አድርጊና ግፋ ቆንጆ ነው ብሎ

ብለስ ዩ ቢዝነስ ኢን ዘ ኔም ኦፍ ጂሰስ። ስለዚህ እንዴት ነው የዝጋ ብሔር በረከት መቀበል የምትችሉ? በረከት የምትቀበሉበት የመጀመሪያው ታርጌታችሁ በረከት ያለበት ቦታ ማሄድ ነው። አመን ወይ? በረከት ለመቀበል በረከት ያለበት ቦታ ማሄድ ብቻል። እኔ አሁን የሚጸልላችሁ ማለት ነው ዛሬ ለሚራክል ማኔ ነው ፋይናንስ በር ነው የሚከፈትለ። ይሄ አሁን እውነት ነው

ስዳው ማንም ሰው ይሁን እውነቱ ላይ ብተጋነው የሚሻለው ይላል እኮ እውነት ትደበቃለች እንጂ ማገለጥ አትቀርምላል። ኢስ ኤ ማለት እውነት የምትባል ትደበቃለች እንጂ ማገለጥ፣ እስኪ አንድ ጊዜ ማገለጥ ነው፣ እስኪ አትቀርም ውሸት ብትገለጥ መደበቅ አትቀርም። ያ በውሸት ሸዋሸዋ ያላችሁ ሰዎች ከእጃችሁ ለአንድ ቀን የኔ አምላክ ይመታዋል። እስኪ አንድ ጊዜ ይመታል ብሎ እስኪ ቅባት ማለት ኦፊሻል ብሌሲንግ ነው። የተቆረጠ እጆች ከወጡ የሌለ ኩላሊት ከተተከለ ኤች አይ ቪ ለቆ አንተ ውስጥ ከወጣ አካውንት ላይ ግን ቢሊየን ጥለዋለሁ። ኤች አይ ቪ የፈወሴ አምላክ አካውንቲ ይፈወሳል። ሂዮቲ ይፈወሳል። ሚኒስትሪ ይፈወሳል። ትዳሪ ይፈወሳል። አገልግሎት ይፈወሳል። ላይፊ ይፈወሳል። ሼባ ያራ ሰታ በካይ እስኪ ኡነት ብሉት። አትደብቅም፣ ከተደበቀችም ትገለጣለች። እስሙ ታምራት ታምራት፣ የኛ ነው። ዛሬ ለፋይናንስ ነው ምጸለው። ታምራት ማን ነው? የኛ ነው። እኛ የምናውቀው ምንድን ነው? ሚራክል ነው። ማባለቃ መንፈስ የተመታዩን ሰውዬ ሰማይና አንተ አገናኘዋል። ሰማይና አንቺ አገናኛለሁ። እንደ ባለስልጣን ልጆች እንደ ጠቅላይ ሚኒስትር ልጆች አጅቦ ይሄዳል። ያንተ ልጆች ምን ያንሳል? እኔ ኮ የሰማይ ያለው አምላክ ነው የሚያገለግለው። ሰማይ ያለው አምላክ ቆሮ ነው የሚያገለግለው። አሀ ወንድሜ ፋይናንስ ስሙኝ፣ የኢትዮጵያ ኔትወርክ በኢኮኖሚ መገባት አይቻልም፣ በዘወይ በኢኮኖሚ መስበር አይቻልም ነበር። ምክንያቱ ኢትዮጵያ ውስጥ ባለስልጣን እንደ ባለስልጣን የሚኖሩ በጦንቆላ አሰራር ውስጥ ያሉ ሰዎች ናቸው ኔትወርኩ እንዳለ ዝግ ተዋነሱ ኔትወርኩ ዝግ ነበር ምክንያቱም ለነሱ ማታመልክ ከሆነ ቀሚስ ማትለብስ ከሆነ ብር አታገኝም ነበረ ጥቁር ፍየል ካልታረደ ብር አያገኙም ነበረ ዚቡ ግዴታ ሰዎች ጦንቆላ ጋር ነበረ የሚሄደው ኢትዮጵያ ውስጥ ከመቶ ሰባ ፐርሰንት ጦንቆላ ሲስተም ቆጣጥሮ ነበር አየሩ ምክንያቱም ቡና ካልተፈላለ ወንድ ለሱ ሴት ካልሆነ ሴት ለሱ ወንድ ካልሆነች፣ ብር አይገኝም ነበር። እኔ የነሱ ኔትወርክ ነው ሀክ ያረኩት። ሻባ ያራ ሳታ ቀልድ እንዳይመስል ስማ። የተመቻቸ አይሩ ውስጥ ገብቼ አይደለም አይሩ ገብቼ ነው ያመቻቸው። የተመቻቸ ኔትወርክ ውስጥ ገብቼ ሳይሆን ኔትወርክ ውስጥ ገብቼ ነው ያመቻቸው። በራሴ ቅባት ልክ ነው የሰራው። እስኪ አንዴ አሜን በል። እስኪ እውነት ያዝ። እግዚአብሔር ካንተ ጋር ይቆማል በሉት። እግዚአብሔር ይረዳል በሉት። በሱ የምትመካ ካውነ በሉት። ምድርቱ ያስገዛላል። ምድርቱ ያንበረክክላል። ነገስታቶችም ያንበረክክላል። አንተ የዛሬ 3 አመት 4 አመት 5 አመት 10 አመት ወደ ኋላ 20 ሚሊዮን ገባ የሚል ቸርች እኮ መጣ። ድሮኮ ሀያ ሚሊ አይደለም አንድ እኮ ራይድ ለማስገዛት ጦንቁላ ጋር ሄደ ነው የምትገዛ። ኦልሬዲ አይሩ ቆጣጥሮ ነበር። ሰው ብር ካገኘ ከጦንቁላ ነው፣ ገንዘብ ካገኘ ጦንቁላ ጋር ሄዶ ነው፣ ቤት ከሰራ ጦንቁላ ጋር ሄዶ ነው፣ ሆቴል ከሰራ ጦንቁላ ጋር ነው። ምክንያቱ ጦንቁላ ጋ ሲሄድ ምን አድርጎ ነው? ልጁ ገብረው ገና ያልተወለደ ማሕፀን ውስጥ አለ ልጅ ገብረው። ልጁ ሲወለድ እንደዚህ ብሎ ነው የሚወለደው። አባቱ ጂ ፕላስ ሲክስ ሆቴል አለ ከሆቴሉ በስተ ጀርባ ግን ሱቁ ውስጥ ግን አንገት የዞረ ግን ልጅ አለ። ስማ የጆ ጭሮ ቅባት ጋር ደግሞ ና ስማኝ። ቁጭ በል ቁጭ በል ስዳው ስዳው ስዳው። በዚህ አየር ውስጥ ነው የተቀባው። በዚህ አየር ውስጥ በዚህ ኢትዮጵያ የምትባል ሀገር ላይ ነው የተቀባው። እና ልጅ ተሰውቶ ብር የሚገኝበት ሀገር ላይ ልጅ ተሰውቶ የልጅ ደም የምጠጣበት አባቱ የራሱ ልጅ በቢላ አርዶ ደም አምጣ ተብሎ ቢላ አርዶ የራሱ ልጅ ገሎ ደም ይዞ ለጦንቆላ የሚሄድ ለአስር ፎቅና ለሰባት ፎቅ ብለው በዚች ምድር ላይ ነው ጆ የተቀባው። ምክንያቱ ገንዘብ በጦንቆላ የሚገኝበት አገር፣ ገንዘብ በአስማት የሚገኝበት አገር። ገንዘብ ጴንጤኮ ፎቅ አይሰራም፣ ካሰራም ይከስራዋል። ምክንያቱስ

ተቀለጣላችሁ ነው ስዳው እኮ ቀልድ አይደለም ወንድሜ ዛሬ አሁን የሚጸልየው ስራ የሌላችሁ ሰዎች አስር የስራ በር ከፈትላል። ብዙ የስራ በር ቁጥራችሁ ጨረሳችሁ የማትችሉ በስራ በር አሜን፣ እግዚአብሔር ከፈተላችሁ። ፋይናንስ የሌላችሁ ተቆጥሮ ማልቅ ብር ሚራክል ማኒ አካውንታችሁ ለአሁን ጠርቼዋለሁ ሚራክል መኒ ሪሽብ ዩ አካውንት እኔኮ እንደ ኤልሳና እንደ ኤልያስ ዘመን እሱ ነው የሚከታተለው። ኤልሳ ዘመን ሰውየው ጋደና ሰውየው አትሞትም ብሎ ከነገረ በኋላ ሰውየው ሞቱ ከቀየረ በኋላ እቺ ሴቷ ደግሞ ምንድነው ከአንተ ጋር ሄዳሉ ካለች በኋላ ወደ ቤቱ ሄደች። ከዛም በኋላ ልጁ ለተኛ ከተኛም በኋላ ልጁ ከሞት ያስነሳ ከዛም በኋላ ምን አለው፣ ይኸው ልጅ ተነስቷል ውሰዳል ኤልሳ መጀመሪያ ልጅ እንደምትኖር ነገራት። ከዛ ወለደች። ከዛም በኋላ ልጁ ሞቶ ከሞተ በኋላ ወደ ማን መጣች? ወደ ነቢዩ ኤልሳዕ መጣች። ሞት ያለች ከዛም በኋላ ቅኔ ጋር እንይተለች ሄደው ልጁ ላይ ተኛው። ከዛም በኋላ የእሱ አፍና የራሱ አፍ አጋጠመው፣ የእሱ ግንባርና የራሱ ግንባር አጋጠመው። እፍ ያለበት ንፋሱ ልጁ አስነሳውበት። ለእናቱ ልጅ ተነስተው ወሰደላ። አሜን። He is major prophet ኤደ ሙስማ። በህይወታችሁ ላይ ማትረሱበት ነገር ምንድነው የምልክት አምላክ እንደምትከተል ማመን አለባችሁ። ያለ ምልክት ምንም ነገር የለን። ነገር ግን አምላካችን ብሎት የምልክት አምላክ ነው። በጭፍን አንሄድም፣ በምልክት ነው የምንሄደው። ምልክት እያየ እንዳለን። ነቢዩ ኢሳይያስ ሄደና ለሰውየው እንደሚሞት ትንቢት ተናገር አለ። ከዛ ሰውየው ደግሞ ትሞት አለ ብሎ ነገር ደግሞ ምን አለው ሰውየው እሺ አለ። ወደ ግርገተ መልስና ነቢዩ ኢሳይያስ ነው ተናገረው። ወደ ግርገተ መልስና ሰውየው በቃ እዝጋቤር ሆይ እኔ አሁን አንተ ብዙ ስራ ሰርቻለው ብዙ ነገር አደረግ ያለው ስል፣ ከዛ ነቢዩ ኢሳይያስ እንደገና ተመልስና ሂድና አትሞትም ብለህ ንገር አለ። ገና ወንዙ ሳይሻገር ሕዝቅያስ ጋር እኮ ነው የሚነገረው። ሕዝቅያስ ደግሞ ለእዝጋቤር ታማኝነት የኖረ ሰው ነው። ስለዚህ ነቢይ ኢሳያስ ደሞ ትሞት አለ በልና ትንቢት ተናገር አለ ለማን ለእስቅያስ እስቅያስ ደሞ ትንቢት ሰማ በኋላ ወደ ግርግዳ ተመልሶ ጮይ ሲጮይ ደግሞ ነቢዩ ኢሳያስ መንገዱ ሳይሻገር እዝጋቤ ተመለሰ አለ ወደ ማን ወደ እስቅያስ ከዛ ይደና ዕድሜ ላይ አስራ አምስት ዓመት ጨምራለው አለ ስማ ስማኝ ስማኝ እስቅያስ ምን አለው እንደማይሞት በምን አምናለው አለ ታንጅ ብል ፈልጋለው አለ ትሞት አለ አልክ አትሞትም አልክ አሁን ደግሞ እንደማይሞት በምን ምን አምናሉ? አለ ከዛ፣ ምን አለው ደግሞ ያስ። ከዛ በምን ላሳምን አለ። አሁን የምታሳምነኝ አለ ፀሐይ አለች የአንተ ጥላ አለትን። የአንተ ጥላ ከአንተ አስር ልቀት ወደኋላ እንደ ይፈልጋሉ አለ። በቃ እቺው ጥላ ይሄ ጥላ ከእኔ አስር ልቀት እንደ ኋላ እኔ እዚህ ያለው ጥላ እዛ እንደ ወደፊት ላርግ ሲል አደለ ወደፊት ቀላል፣ ወደኋላ ነው ከባድ አለ ሰውየው ሰውየ መሞቱ መኖሩ መረጋገጦ፣ ከዛም በኋላ ከዛ ነብዩ ፕሬ ያደረገው ሳረቅ ጥላው የነብዩ ጥላ ከሱ ኋላ ወደ ኋላ አስር ርቀት ላይ ሄደ። ሰውየ ምን አለ በቃ ለሞት ምክንያቱ አለ ምልክት የማይቸው አለ እንደ አስራ አምስት ዓመት እንደተጨምረ ደግሞም እንደማይሞት ከኔ በላይ ያየው ሰው የለም ታምራት። ስለዚህ አምነዋለዋል ምክንያቱ፣ አምላካችን የምልክት አምላክ ነው። በጭፍን አይደለም። አሁን ዛሬ በዚህ ጉባኤ ውስጥ ሰዎች፣ ታችም ያለች ሰዎች፣ ሁላችሁ ያስጨነቃችሁ ኢኮኖሚ ነው። መፍትሄ አግኝታችኋል። ምክንያቱ የመፍትሄ ቤት ነው። መጣችሁ፣ መፍትሄ አግኝታችኋል። የመፍትሄ ቤት ነው። መጣችሁ